እንዴት ብዬ ልንገር፣ ሞቱን ማመን ነው የከበደኝ። አዲስ ቲያትር፣ አዲስ ፊልም ሊሰራ እንዳስበም መንገድ ላዮች ስንሄድ አውርቱ። ግን ያው እግዚአብሔር ሰጠ እግዚአብሔር ነሳ፣ አይደለም ከዛ የማርያም እየ በቃ ስራ አገልግሎት ሲኖር እንዳትረሳኝ ብሎኝ ተለያየን፣ እና በሶስተኛው ቀን ደወለልኝና የማርያም አገልግሎት ሲኖር እንዳትረሳኝ እባክህ ብሎኝ። ይሻሉት ከአርቲስቱ ወንደሰን ጋር ምን አይነት ቅርበት ነበራችሁ? ከአርቲስቱ ወንደሰን ጋር በጓደኝነትም ብዙ አመት የቆየልን ጓደኛዬ ነው። ቤተክርስቲያን አገልግሎትም ብዙ ቤተክርስቲያን አገልግሎችን አብረን ሰርተናል እና ይህን ይመስላል አርቲስቱ ወንድሰን ጋር እስቲ የማይረሳ የሰራችሁትን ስራ። አርቲስት አርቲስቱ ወንድሰን ጋር የሰራነው ስራዎች አብዛኛው የቤተክርስቲያን አገልግሎት ስራ ላይ ነው። ምን ሰራው እና የቤተክርስቲያን አገልግሎቶችን ስራ በጣም መስራት ይፈልጋል። በህይወቱ በቃ ያለውን እድሜ መጠቀም የሚፈልገው ይሄን ነው፣ የቤተክርስቲያኖች ስርዓት መስራት የሚፈልገው እና በአብዛኛው ደግሞ የተለያዩ የህፃናትን ማዝናናትም ብዙ ስራዎችን አብረን ሰርተናል። ስለ አርቲስቱ ውስጥ የመጨረሻ የምትለውን ንግግር መሰናበቻ ንግግር፣ አንተንም የእሱንም የሚወጣ አጠቃላይ ነገር ወንድዬ። እኔም በምን ልግለጸው፣ አባል እኔ በጣም የምወደው ወንድሜ ነው። ነፍሱን በአጸደ ገነት ያኑርልኝ እላለሁ። አባል አመሰግናለሁ። ከአርቲስት ወንደሰን አውራሪስ ጋር ምን አይነት ቅርበት ነበራችሁ? እስኪ አርቲስት ወንደሰን እንግዲህ ለቲያትር ፍላጎቱ መነሳሳቱ ካለበት ከልጅነቱ ጊዜ ጀምሮ ነበር። ከኛ ጋር ሲሰራ የነበረው በጣም ጎበዝና ጥሩ ልጅ ነበረ። የሚሰጠውን ስራ በአግባቡ አጠንቅቆ የሚሰራ እንደውም የበለጠ አሻሽሎ እና በጥሩ ሁኔታ የሚሰራ ልጅ ነበር። ያን ብቻም ሳይሆን እንደዚህ አይነት ወጣቶች ትንሾች ናቸው ማለት ወደ እኛ ሲመጡ እንደዚህ ተጠናቀው ሰርቶ የሚመጡ ልጆች በጣም ትንሾች ናቸው እና ከነሱ ውስጥ አንዱ ነበረ እና በእውነት ዛሬ በማጣታችን እጅግ በጣም ነው ያዘንኩት። ከአርቲስቱ ጋር የሰራችሁት ያሳለፋችሁትን ጊዜ ስ ያጋራል ብዙ ጊዜዎች ነው ያሳለፍነው በስራም ጓደኝነትም እንዲሁም ቤተክርስቲያንም አገልግሎት በመስጠት ብዙ ስራዎች ሰርተናል። ወንድዬ እንዲህ አይነት ስራ አለ፣ እንዲህ ሰው የሚረዳ ነገር አለው፣ እንደዚህ ልጆች ትምህርት ቤትን ትምህርት እንዲማሩ እና ጎበዝ ተማሪ እንዲሆኑ ምሳሌ ትሆናለህ እና ና፣ እባክህ ተማሪዎችን አስረዳ፣ ልጆችን አስረዳ ስለ እምቢ አይልም። በቃ እሺ ነው፣ እሺ ሆኖ መሄድ ብቻ ነው፣ መሄድ ነው። ምንም ነገር እሺ እንጂ እምቢ አፍ ውስጥ አይገባም። እና ወንድዬ በጣም ጎበዝና ታታሪ ወጣት ነበር። አርቲስቱ እንደሰ ነው እራስ ጋር የነበራችሁ የመጨረሻ ትዝታ እንዴት ነበር? ያው በቀደምም ተደዋውለን ነበር። የምንሰራቸው ስራዎች ነበሩ፣ አሁንም የሰራቸውን ስራዎች አሉ። ስለሱ አንድ አንድ እናወራለን እና በቃ እንዴት ብዬ ልንገርህ፣ ሞቱን ማመን ነው የከበደኝ እና ያው አንዳንዴ አንድ እንደሚያመው አውቃለሁ። በስራ ላይም ትንሽ እንትን እናደርግለት ነበረ እረሱ እንደሚያምኑ ስለምናቅ ግን፣ እንደዚህ ድንገት ልቡ ፌል ያደርጋል ብለን አላሰብንም ነበር፣ እና አመመኝ አይልም ቢሞት ስህል ያወራ። ስራ ላይም ያው ለእኔ ነው የሚነግረኝ። ስለዚህ ስራው እንዳይደክሞ ምን እንዳለው እናደርጋቸው ነገሮች ነበሩ፣ ግን እንደዚህ ይሆናል ብለን አላሰብ እና እንግዲህ እግዚአብሔር ፈቀደውን አደረግ ነው አርቲስት ወንደሰን ሊያሳካ ፈልጎት በጣም በልቡ በአእምሮ ውስጥ የሚመላለስ የነበረ ሀሳብ የሚያጋራቸው ሀሳብ ሳሳካ ባረፈ ነገር ነበር። አይ ብዙም ያው ወንዴ ጨዋታ ነው የሚያውቀው እና የሆነ ስራ እንስራ ካልከው እሺ ነው። እኛ ውስጡ አሁን ምን እንዳለ ግን አሁን በቅርብ እንኳን የሞተለታ ህይወቱ ያለፈለት ከሰዓት በኋላ እንኳን አንድ ቤተክርስቲያን አገልግሎት ነበረ። በቃ እሱን ስክሪን ቤት አስቀምጠን ሄድን እና ጸሎት ተደረገለት። በነሳስ እንደዛ ነው። ምንድዬ ጥሩ ልጅ ነበረ። በተለይ አሁን የሚሰራበት ሰዓትና ችሎታውም ከአቅም በላይ ማውጣት የሚችልበት ተምረዋል። ባለሙያዊ ትምህርቱን ተምረዋል። ልምድ አለው፣ እውቀት አለው እና ትልቅ ቦታ የሚደርስ ነበረ፣ ያው ነበረው ስለ አርቲስት ወንደሰን አውራሪስ። በመጨረሻ ጊዜ እንደው ለተመልካቾቻችን ልታስተላልፉ የምትፈልግ የመሰናበቻ ቃል፣ የመሰላቻ ንግግር። ወንድዬ ጥሩ ልጅ ነው፣ ቅን ነው። ልጁን ይወዳል፣ ባለቤቱን ይወዳል፣ ቤተሰቡን ያከብራል፣ ጓደኞችን ያከብራል። በሚሰራበት ሰዓት በሰዓቱ እና በጊዜው የሚገኝ ወጣት ነው። ወጣቶች ከወንድዬ ብዙ ሊማሩ ይችላል እያስባለሁ እናመሰግናለን። እግዚአብሔር ያጽናት አሜን። እኔም አመሰግናለሁ እግዚአብሔር ይስጥልኝ። እናመሰግናለን። ዘማሪት ጸዳረዳና እስቲ ከአርቲስቱ ጋር የነበራቸውን ቅርበትና ትውውቃቸውን ብታስረጅን። አርቲስት ወንደሰንን የተዋወቅ ነው ከአገልግሎት ስመለስ ኤርፖርት ነው የተገናኘ ነው ሰው ነው ስለ ቤተክርስቲያን አንዳንድ ነገሮችን ስንወያይ በዛው ነው የተዋወቅ ነው። እሱም ከአገልግሎት ከመንፈሳዊ አገልግሎት ሲመለስ እኔም ከመንፈሳዊ አገልግሎት ስመለስ ኤርፖርት ነው የተዋወቅ ነው። አገልጋይ መሆኔን ዘማሪ መሆኔን አቅሻለሁ፣ ከዚህ በፊት አቅሻለሁ በሚል አነሳና ስለ ቤተ ክርስቲያን ወደፊት ምንድን ነው ማድረግ ያለብን፣ አብረን በጋራ እናገለግላለን ቤተ ክርስቲያን በሚል በዛው ነው አንዳንድ ነገሮችን ስንነጋገር የነበረው ና ጥሩ የቤተ ክርስቲያን ልጅ ነው። ውስጡም ጥሩ መንፈሳዊ ህይወት ያለው ልጅ ነው እና በዛም የተዋወቅ ነው ጥሩ ክርስቲያን ነው። ጥሩ ልቡም የተሰበረ ልጅ ነው አርቲስቱ እንደሰን አውራሪስ ቤተክርስቲያን ለማገልገል እስከ ምን ሄድ ነበር። ምን አይነት መስዋዕትነት ይከፍል ነበር። ምን አይነት ውስጡ የነበረ ፍላጎት ነበረው። የሚገርመው አሁን ዛሬ ቀብሩ ሆኖ የዛሬ ሳምንት ድሬድዋ ላይ ጉባኤ ነበረው ትኬትም እንደተቆረጠ ነው አንዳንድ ነገሮች መረጃዎችን የምሰማውና ለአገልግሎት ያለውን ነገር ይህ ነው ማለት አልችልም። በጣም ረጅም ጉዞ ነው ፕሮግራም የያዘው ረጅም ጉዞ ነው ያቀደው ለአገልግሎት እና አገልግሎቱን ከልብ ነው የሚያገለግለው። ለራሱ እንኳን ሳይሰስት ደከመኝ እንኳን ሳይል ነው የሚያገለግለው። ካሁን በኋላ ቤተክርስቲያንን ነው ማገልገል የምፈልገው፣ ከእግዚአብሔር ጋር መሆን ነው የምፈልገው የቤተክርስቲያን ማንነቴን ማንነቴን እስከ ፍጻሜ ድረስ በቤተ ክርስቲያን ነው ህይወቴ የማሳለፍ የምፈልገው እና ቤተ ክርስቲያን ማገልገል እፈልጋለው አገልግሎት ሲኖር ኢቨን ጋብዥን ሁሉ እስከ ማለት ድረስ ነው የነበረው። እና በጣም የሚያሳዝን ልጅ ነው። በእርግጥ ያው አንድ ሰው ከዚህ ዓለም በሞት ካልተለየ ወደ አምላኩ ወደ ፈጣሪው መሄድ አይችልም። ስለዚህ እግዚአብሔር አምላክ ያገለግለውን ቆጥሮለት ወደ ራሱ ጠርቶስ ነው የሚሆነው እና ለምን አረፈ ለምን ሞተ የሚለውን ነገር እንደ ሰው ሰውኛ በስጋ ልናዝን እንችላለን። ከዛ ባሻገር ግን እግዚአብሔር ጠርቶት ነው ቀኑ ነው እና ወደ አምላኩ ወደ ፈጣሪው ነው የሄደው እና በእርግጥ እንደ ስጋ አስተሳሰብ ታዝናለ፣ ልብ ያዝናል። ስጋ ከስጋ በመለየቱ በጣም ነው የምታዝነው። እጅግ በጣም ትሁት ነው፣ እጅግ በጣም ትሁት ነው፣ ስብር ያለ ነው እና ቤተ ክርስቲያኒቷ በምታዝበት ቦታ ላይ ተሰማርቶ ለማገልገል ዝግጁ የሆነ ልጅ ነው እና ቀረቤታው ካለው በመንፈሳዊ አገልግሎት ነው ቀረቤታችን። ስብር ያለ ልጅ ነው። ልታይ ልታይ እንኳን የሚል ልጅ አይደለም። እንደዚህ ሚዲያ ላይ በአርት ሚዲያ ላይ ስታየው ብዙ በብዙ ነገር በብዙ እይታ ማየት ይችላለ በመንፈሳዊ አገልግሎት ግን ስታየው እጅግ በጣም ስብር ያለ፣ ወደ አውደ ምረቱ ወደ ፕሮግራሙ ስቴጅ ላይ ሲወጣ እንኳን ራሱን ገዝቶ የሚናገራቸው ነገሮችን ራሱ እያንዳንዱ የሚናገራቸው ነገሮች ልብህን የሚሰብሩ ነገሮች ናቸው እና ብዙ ነገር ከሱ ትማራለህ። በእርግጥ እግዚአብሔር አምላክ በራው ወደ ራሱ ጠርቶት የራሱን ስራ ከሰራ በኋላ በራሱ ፈቃድ ነው የጠራው። እና ቅድም እንዳነሳሁኝ የሚያሳዝነው ከስጋ በመለየቱ ነው። ወደ ፈጣሪው ነው የሄደው። ጌታ ሆይ ተቀበል፣ ይችን ነብስ አደራ እያለን ወደ እግዚአብሔር መማፀን፣ መማለድ ነው ያለብን። እና ይህንን ነው ማስተላለፈው። በእርግጥ ያሳዝናል። አርቲስት ወንደሰን እጅግ በጣም የሚያሳዝን ልጅ ነው። ከመላእክት ጋር በዝማሬ እግዚአብሔርን ሊያገለግል ነው ወደ አምላኩ ወደ ፈጣሪው የሄደው። እና ወገን ዘመዶቹም ሁሉም እግዚአብሔር አምላክ መጽናናቱን እንዲሰጣቸው ነው የሄደውና፣ ወንድማችን አልሞተም፣ ህያው ነው። ወደ ፈጣሪ ወደ አምላኩ ነው የሄደው፣ ይሄንን ነው የምለው። እናመሰግናለን ዘማሪ ጸዳ አለ። እናመሰግናለን ማርቆስ እናመሰግናለን ስለተባበር። እኔም አመሰግናለሁ። ከአርቲስት ወንደሰን አውራሪስ ጋር ምን አይነት ቅርበት ነበራችሁ? ከቅርበታችሁ ጀምርልን። ያው ወንደሰን አውራሪስ እንግዲህ ለእኔ ወንድሜ ነው ኮሜዲያን ማለት ያው ቤተሰባዊነት አደለ። ወንድሜም ነው የስራ አጋሪም ነው ጓደኛዬም ነው። ያው እንደ ሁሉም ኮሜዲያን እንደምታውቀው ወንደሰን እጅግ ቤተሰባዊ የሆነ ልጅ ነው እና በጣም ለእኔ ደግሞ እጅግ በጣም ለየት ያለ ሰው ነው። በተለይ ወደዚህ ጥበብ ላመጣችን ቅዱስ ቤተክርስቲያን አገልግሎት ላይ እጅግ በጣም ትላልቅ ስራዎች የሚያገለግል በጣም የምንወደው ትልቁ ወንድማችን ነው። ጓደኛ ከወንደሰን አውራሪስ ጋር ከአርቲስት ወንደሰን አውራሪስ ጋር በዚህ በተለይ በቤተ ክርስቲያኑ አገልግሎት እና በአለማዊ የጥበብ ስራዎች ላይ ያላቸውን ቆይታ ስ በደንብ ግለጽልኝ። የእርሱን የስራ ሁኔታ ትጋቱን እና ሌሎች የሚያደርጋቸውን ድጋፎች ስ ጠቅላላ አድርጋ ብራራል። ወንደሰን እንግዲህ ከዚህ ከኪነ ጥበብ በኪነ ጥበብ ዘርፍ በተለያዩ ትምህርት ቤቶች፣ መድረኮች፣ ግዚቢሽን ማዕከላቶች ብዙ ስራ ሰርተናል። ከዛ በተለይ ግን እጅግ በጣም እኔ ከወንደሰን ጋር በቤተክርስቲያን አገልግሎት በሀገር ውስጥ በተለያዩ ቦታዎች በገዳማት የተጎዳች እናት ቤተክርስቲያን ስትኖር ወንደሰን የማይሰለች ልጅ ነው። አንድ ስልክ ነው ከእሱ ወደሱ የምትደውለው። ከዛ ቤተክርስቲያን ለማገልገል ቆርጦ የተነሳ ልጅ ነው። እውነትም ደግሞ ወላዲተ አምላክን በጣም የሚወድ ልጅ ነው። አገልግሏት አለም ደግሞ ለተቀኗ ነው እሱ የሚያረፈው፣ እና በጣም ለቤተክርስቲያን ሟች በጣም አገልጋይ የሆነ ወንድማችን ነው። አርቲስቱ እንደ ሰናውራሪስ ጋር የመጨረሻ ትዝታችሁ የትና መቼ ነበር? እንደ ስ እሱ ብታስረዳ። አዎ፣ በጣም የሚገርም በአለማዊ አይደለም እኔና እሱ የተለያየ ነው። በመንፈሳዊ አገልግሎት ነው በሲዳማ ሀገረ ስብከት ሀዋሳ ላይ ሎዛ የእናንተ ሚዲያ ባዘጋጀ ገቢ ማሰባሰቢያ ፕሮግራም ሀዋሳ ላይ ለመድኃኔዓለም ቤተክርስቲያን የሶስት ቀን ጉባኤ የሶስት ቀን አገልግሎት ላይ አብረን ነበር። አንድ መድረክ ላይ እንግዲህ ሌት ተቀን ነው አገልግሎቱ። በመንገድ ከተማ ላይ ማስታወቂያ ሰርተ እንደገና ማተ ገቢ ማሰባሰቢያ አድርገን ነው። እና ወንድዬ ሰለቼ ደከመኝ ሳይል ለሶስቱን ተከታታይ ቀን ሲያገለግል የነበረ ወጣት ነው። እና የመጨረሻው ከዛ በኋላ እንኳን መድረክ አልሰራም። እውነት ቤተክርስቲያንን አገለገለ። ከዛ ከመጣ በኋላ ከሶስት በአራት ቀኑ ነው የሚያረፉ ማለት ነው። አርቲስቱ እንደሰን አውራሪስ ሊያሳካ የሚፈልገው ነገል አድርገው እያለ በዛ ጉዟችሁ ላይ እያቀዳያቸው የነበረችው ነገሮች ነበሩ። ያው ኮሜዲያን ስትሆን ሁልጊዜ እቅር ነው ነገ፣ ምቅር ነው ነገ ይህን ትሰራለ፣ ነገ ይህን ሰርቼ ይህንን ባለኝ እውቅና ላይ እውቅና ጨምራለሁ፣ ባለኝ ነገር ላይ ሆነ ነገር ጨምራለሁ የምትለው ነገር ነው። ያው ወንደሰንም ሰንም በየጊዜው የራሱ የሆነ ሀሳብ ህልም አለው። አዳዲስ ነገር ለመፍጠር ይፈልጋል፣ አዲስ ነገርም ለመስራት ይፈልጋል። እና ይህንም እቅድ እንደነበረው አዲስ ቲያትር አዲስ ፊልም እንዲሰራ እንዳሰበም መንገድ ላዮች ስንሄድ አውርቶኛል። ግን ያው እግዚአብሔር ሰጠ እግዚአብሔር ነሳ አደለ። በመጨረሻ ላይ ግን ያው በውደ ማይቀርበት ህይወት ሄዷል ማለት ነው። እስቲ ለመሰናበቻ የሚሆን ንግግር ለተመልካቾቻችን፣ ለወዳጆች ለመሰናበቻ የማስተላልፈው ይህንን መልእክት የምትከታተሉ ይህንን ፕሮግራም የምታዩ ኦርቶዶክሳውያኖች፣ የሌላ እምነት ተከታዮች፣ ኢትዮጵያውያኖች፣ ከውጭ ሀገር ያላችሁ ኢትዮጵያ፣ የኤርትራውያኖች ሁላችሁም፣ ያው መቼም ኮሜዲያን አርቲስት ስትሆን ሁልጊዜ ህይወት ለሰው ነው የምታደርገው ሁሉ ለሰው ነው። የምታደርገው ብዙም ለእኔ ብለ ሀብታ አታስብሰብስም። እና ይሄ ወጣት ደግሞ እጅግ በጣም የሚወዳት በጣም የምታሳዝን የዘጠኝ ዓመት ልጅ አለች። በጣም የምታሳዝን ና ወደፊት የእሷ ህይወት ያሳስበኛል። ለምን እሱ ለሰው ሞቷል። ለሰው ሰርቷል። እሱ ለቤተክርስቲያን አገልግሏል። እሱ ለመንግስት አገልግሏል። ለሀገር አገልግሏል። ነገር ግን ለእሷ አላገለገለም። ብዙ አልሆነም ና ኦርቶዶክሳውያኖች ደግሞ በዚህ ማንታማ ስለሆነን ገና የዘጠኝ ዓመት ልጅ ስለሆነች ነገ የሚያግዛትም ስለሌለ በእናንተ በሎዛ ሚዲያ ስም በዚህ ሀገር በሰራ አርቲስት ስም እንደው ድጋፍ ልጁን እንድታደርጉለት ነገ መማርም ስላለባት ሌላም ገቢ የሌለው ልጅ ስለሆነ ይህን ቢያደርጉ ላለው እግዚአብሔር አምላክ ያው ወደማይቀርበት ሁላችንም እንሄዳለን። ትልቁ ነገር ግን በህይወታችን ጥሩ ሰርተን መሞት አለብን። ወንደሰን የአንድ ሴት ልጅ አባት ህጋዊ ባለቤት አለችው። ስለዚህ የአንድ ልጅ አባት ነው ማለት ነው። እሱ ካረፈ በኋላ ምን አይነት ህይወት ነው ሊገፉ የሚችሉት እርዳታ ባያገኙ? ነው በቃ እሱ ነው። በጣም እንደ ኮሜዲያንነት የሚያሳስበኝ እሱ ነው። ወንደ ሰን ለሰው ኖሯል። ወንደ ሰን ትላልቅ አገልግሎቶች ሰርቷል። ወንደሰን ሰን ለተቸገሩ ሰዎች፣ ወንደሰን ሀገር በተጎዳሽ ጊዜ ሰርቷል። ነገር ግን አሁን እሱ ካለፈ በኋላ የ ያስቀመጠው ቅሪት የለም። ይሄ ነው የሚለው ነገር የለም። ነገ ቤተሰቡ ላይ ትልቅ ጫና፣ ትልቅ ተጽዕኖ፣ ትልቅ ችግር እንደሚገጥማቸው እርግጠኛ ነኝና እግዚአብሔር አምላክ አለ በእርግጥ የከፈተውን ጉሮሮ የማይዘጋ ነገር ግን እንደ ሰውኛ ግን ኢትዮጵያውያኖች ብንተጋገዝ ብንረዳዳ፣ እችን ልጅ ደግሞ ለቁም ነገር እናበቃለን እላለሁ። የመጨረሻ ለአድማጭ ለተመልካቾቻችን ለወዳጅ ዘመዶቹ የማጽናኛ ቃል የሚሆን ማስተላለፍ ምትፈልግ? በመጨረሻ ላይ ሁሉም በዚህ የተጎዱ ቤተሰቦቹ፣ ልጁ፣ ኦርቶዶክሳውያኖች፣ ኢትዮጵያውያኖች፣ ሙያውን የሚወዱ ሁሉ እንግዲህ በወንደሰን ህልፈት በጣም አዝነው ብዙ ጊዜ ያገዙ መሆኑ ብዙ ሀዘኑን የተካፈሉ መሆኑን እናቃለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። በሙያ አጋር ጓደኞቹ ስም በአጽንኦት አድርጌ የምገልጸው ግን ሁላችሁም ኢትዮጵያውያኖች ወንደሰንን ስታስቡ ኮሜዲያን ወንደሰን ብላችሁ በተለያየ ሚዲያዎች ስታየው ህጻን ልጅ ጥሏት ሄደው፣ ህፃን ልጅ ስላለች እሷን እንድታስታውሱ ስል ጠይቃለሁ። እግዚአብሔር አምላክ ደግሞ ሌሎቻችንም እንዲሁ አቅፎና ደግፎ ለመጨረሻው ቀን እንዲያደርሰን ጠይቃለሁ። እግዚአብሔር ያክብርልን። እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። መምህራኖቻችን በቅድሚያ መምህር የማርያም ተሻገር ነው። መምህር ዳንኤል ለዚህ ፈቃደኛ ስለሆናችሁልን፣ ለመጀመሪያ ያህል ከአርቲስት ወንደሰና አውራሪስ ጋር ነበራችሁን ቅርበት እስቲ በመጀመሪያ ነገሩ። እሺ በጣም አመሰግናለሁ። በዚሁ አጋጣሚ ነፍሲ ማር ማለት እፈልጋለሁኝ ከዛ ሲቀጥል ወንድማችን ወንድሰን አውራሪስ ኮሜዲያን በቅርብ ነው፣ ከሁለት ሳምንት በፊት አዋሳ ላይ በቤተክርስቲያን አገልግሎት የተገናኘ ነው ማለት ነው። በጣም ጥሩ ሰው፣ በጣም ቅን ሰው። ምናልባት ከመምሬ ማርያም ወርቅ ይናገረዋል። ለፊት ለፊት ላሉ ፕሮግራሞች ራሱ የፕሌን ትኬት ሁሉ ተቆርጦ ብዙ ነገሮች ተደርጎ ነበር እና ግን ያው እግዚአብሔር የፈቀደው የወደደው ሆነ። አንድ ነገር መናገር የምፈልገው በጣም ትውት ሰው ነው የምር፣ እኔ የማውቀው አንድ ቀን ነው፣ እግዚአብሔር በሚያውቀው በጣም ትውት ሰው፣ በጣም የተረጋጋ ሰው፣ በጣም አስተዋይ ሰው፣ በተለይ ደግሞ ለቤተ ክርስቲያን ያለው ፍቅር በጣም በጣም የሚደንቅ የሚገርም ሰው ነው እና ምንም ማለት አልችልም። እግዚአብሔር ነፍሱን ይማረው ነው ማለት የምፈልገው። እንግዲህ ልጅም አለችው ቤተሰብም አለው። እግዚአብሔር እንግዲህ ልጆቹንም ቤተሰቦቹንም ሁሉንም እግዚአብሔር ያበርታ ያጽና ነው የምለው። ሰው ባለው በአቅሙ ቢረዳው ሰፖርት ቢያደርገው ይህንን በመላው ዓለም ላይ የሚከታተሉ እህት ወንድሞቻችን እንዲያው ማገዝ ከተቻለ ምናልባት ቅድም አውደ ምረት ላይም አካውንቱ ሲነገር ነበረ የአካውንቱ ከስር ተጽፎላቸው እንዲያው ቢረዱ ጥሩ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ መምሬ ማርያም ወርቅ። መልካም ምንድን ነው እንግዲህ የሐዋሳ የሲዳማ ሀራንጃ መድኃኔዓለም የገቢ ማሰባሰቢያ መርሃ ግብር ላይ ነው። በደንብ ነው የማስታውሰው። ለመጀመሪያ ጊዜ የተገናኘ ነው ወንድዬ። በጣም ምስኪን፣ በጣም ቅስም የሚሰብር ትዝታ የነበረው ማለት አሁን ድረስ ይመጣልኝ። የሆነ ቅስስ ብሎ ነበር፣ ድክም ብሎ ነበር። ግን ምን እንደገጠመው ባላቅም መጠየቅም አልፈለግኩም። ቢኮዝ ድካም ነው ብዬ ስላሰብኩ ማለት ነው። ከዛ በኋላ እስከ ቤቱ ድረስ የሸኘሁት እኔ ነኝ። እስከ ቤቱ ድረስ ሸኝቼው ከዛ የማርያምዬ በቃ ስራ አገልግሎት ሲኖር እንዳትረሳኝ ብሎኝ ተለያየን እና በሶስተኛው ቀን ደወለልኝና የማርያምዬ አገልግሎት ሲኖር እንዳትረሳኝ ባክ ብሎኝ ይሻልኩት ኢንተርቪው ለማድረግ ማድረግ ቀጠሮ ይዘን ድሬዳዋ ፕሮግራም አለን። ከታህሳስ 1 እስከ 12 ድረስ ትኬት ተቆርጦለት ለአገልግሎት ነው። ድንገት ወደ ጎንደር ሎዛ ማርያምዬ ሄድን አረፈ ሲሉ በፍጹም በፍጹም በፍጹም በፍጹም በፍጹም ማመን አልቻልኩም እኔ በፍጹም። እዛ ደግሞ ለሴት ልጅ አባቷ አክብሯ ነው እና ሌላም ልጅ የለውም አንድ ብቻ ነው ያለ እናት እናታለቻት አለቻት ያለ አባት ልታድግ ነው ቼ ጻለች ማለት ነው። እንግዲህ ወንድዬ ነብሱን እግዚአብሔር በገነት ያኑረው በገነት ያሳርፈው። ለወዳጅ ዘመዶቹ መጽናናት እንመኛለን። ልጁን ደግሞ የኛ አደራ ናትና ልናግዛት ይገባል እሱ አገለግላለሁ እሰራለሁ ነው እንጂ ሞታለሁ አላሰብም ግን ሁላችንም ሟቾች እንደሆነን የወንድየ ሞት የነገረን እና ያስታወሰን ያነቃን ነው ቀጥሎ ፕሮግራም እንግዲህ እዛው እዛው ድሬዳዋ የሻማ ማህበራት ስነስርዓት እናደርግልታለን ብዬ አስባለሁ በጣም ነው ቅስም ነው የሚሰብረው በጣም ነው የሚያሳዝነው እግዚአብሔር ነብሱን በአጸደ ገነት ያሳርፍ እሺ መምህር ዳንኤል ሀዋሳ አገልግሎት ነበራችሁና እስኪ እንደው የነበረውን የሶስት ቀን ትውስታ አስታውሰን በጣም የሚገርም ከዚህ ከአየር መንገድ ጀምሮ ነው አዲስ አበባ አየር መንገድ ጀምሮ ከብፁዕ አባታችን አቡነ ሰላማ ከሳቸው ጋር ደስ ብሎት በቃ ከጳጳስ እግር ስር መቀመጡን ፎቶ መነሳቱን በጣም ደስተኛ ሆኖ ማለት ነው። እና ከዚህ ጀምሮ የነበረው ደስታ በጣም ይገርመኝ ነበር ማለት ነው። የሚገርመው እዛ ራሱ ሐዋሳ ጉባኤው ላይ የምር የምር የነበረው ንቃተ ህሊና፣ የነበረው ሞቲቬት የሚያደርግበት መንገድ ያ ቤተ ክርስቲያን እንዲሰራ በተለይ የማረሰው ሰባት በሌላ እምነት የነበሩ ሰዎች ወደ ኦርቶዶክስ ሲቀላቀሉ የነበረው ስሜት የነበረው ደስታ እንባ ሁሉ መጥቶ በቃ ለካ የመጣሁት ለዚህ ነው አለ። በቃ ማለት ተገርሞ ማለት ነው እና ቅድም መምህር የማሪያም ወርቅም እንዳለው እንዳትረሳኝ አገልግሎት ያለው ይሄን ነገር አይቶ ነው ለካ እንዲህ ያስደስታል፣ ለእግዚአብሔር ማገልገል ለካ እንዲህ በረከት አለው ብሎ በጣም የሚገርም የሚገርም ነገር ያደረገ ነውና። ወንድዬ በጣም በጣም ነው የሚገርመኝ። አጋጣሚ መምህር የማርያም ወርቅ ጋር በሆነ ጉዳይ እያወሩ ከርቀቶኛ አንድ ቪዲዮ እየቀረስኩት ነበርና በጣም ተመስጦ የማርያም ወርቅን ያወረዋል። እንደዚህ እንደዚህ እንደዚህ ይለዋል። በቃ በቃና አሁን አይኔ ላይ የሚመላለሱ ያ ነገር ነው። በእውነት ተስፋ ነበረው፣ ነገን እያየ ነበረ እና ግን ያው መቼስ ሞት፣ ያው ክርስቶስም ሞቷል ሞት እንድላ አድርጓልና እንደ ቤተክርስቲያን አገልጋይነታችን ድንገት ስለሆነብን ነው እንጂ ማናችን የሚቀርልን ነገር አይደለም ሞት ማለት ነው። ከሞት በኋላ ህይወት አለን፣ ከመቃብር በኋላ ትንሳያለን እና ግን እንዲሁ በሰውኛ ስናስበው ድንገት መታመምም ማስታመምም እኮ ጥሩ ነገር ነው። ቤተሰብም አሁን ትንሽ የሚከብዳቸው አለማገላበጣቸው፣ አለማስታመማቸው በልቡ ብዙ ነገር ሊኖር ይችላል፣ ያላወራው ያላወጣው ነገር ማለት ነው። ድንገት መሞቱ ትንሽ ያያ ነገር ነው ውስጥ የሚጎዳው እና በእውነት እንደ ሎዛ ሚዲያም እውነት እግዚአብሔር የክንፈ ገብርኤልን ነፍስ እግዚአብሔር ነፍሱን ይማረው ማለት ፈልጋለሁ። እንግዲህ የሁላችንን መጨረሻ እግዚአብሔር ያሳምርልን። ከዚህ ሁሉ ግን እኛም ደግሞ ሰዎች ተሰባሪ ስለሆንን ከቻልን በንስሐ ህይወት ውስጥ ብንመላለስ፣ በስጋው ደግሞ ህይወት ውስጥ ብንመላለስ። ምክንያቱም ከሞት በኋላ ንስሐ መግባት አንችልም፣ ከሞት በኋላ ስጋው ደሙ መቀበል አንችልም። እና ከሱ ከወንድ የምንማረው ነገር ወጥቶ መቅረትም ለካ አለ ወጥቶ መቅረትም አለና እንዲያው በንሳ ህይወት ውስጥና በስጋው ደግሞ ህይወት ውስጥ ብንመላለስ መልካም ነው። ላለው ማርያም መመሪ ማርያም ወርቅ ለተሻገር እስቲ ስለ ሀዋሳው የነበረው ጉባኤ አብራችሁ ለነበራችሁ ትውስታና ትዝታዎችን እስቲ ንገረ አዎ ምንድን ነው ዳር ላይ ነበር የተቀመጠው። ምናልባት ቪዲዮ ካለ ሊያሳየው ይችላል። ዳር ላይ ነበር፣ ጫፍ ላይ ነበር የሚቀመጠው። በጣም በፈሪያ እግዚአብሔር ነው የሚናገረው። በጣም የሚገርም አገልግሎትን የነበረው በጣም ስብር ብሎ በፈራ እግዚአብሔር እስከ መጨረሻው ፕሮግራሙ ተጀምሮ እስኪያልቅ ድረስ ከወንበሩ አይወርድም ነበር። ለካ ይህ የመጨረሻው ሆኖ ነው የመጨረሻው አገልግሎቱ። በነገራችን ላይ የሀዋሳው ፕሮግራም፣ የሲዳማው ፕሮግራም ነው። እና የእኛንም የሁላችን መጨረሻ እግዚአብሔር በቤቱ ያድርግልን። እሱ በቤቱን ይሆንለት የመጨረሻ አገልግሎቱ። እግዚአብሔር ይስጥልን ወዳጅ ዘመዶቹን ያጽናናለን። እሱንም በጸደግነት ነሱን ያሳረፍልን። የመጨረሻ ጥያቄ ከአርቲስቱ እንደሰና አውራሪ ስልፈት ጋር ተያይዞ አንደኛ፣ የመጨረሻ የምታስተላልፉት መልእክት ለወዳጅ ዘመዶቹ፣ ለቤተሰቦቹ የማጽናኛ ቃል የምትሉትን ማስተላልፍ። እሺ፣ እውነት ነው፣ እውነት ነው። ያው ወንድዬ እንግዲህ አንዴ ሄደዋል፣ ክንፈ ገብርኤል አንዴ ሄደዋል። ምናልባት ይሄንን በሎዛ ሚዲያ ላይ ቤተሰቦቹ ይከታተሉታል ብዬ ተስፋ አደርጋለሁ። እንግዲህ አይዟችሁ እግዚአብሔር ያበርታችሁ እግዚአብሔር ያጽናቸው። ያለችዋን ልጅ እግዚአብሔር በሞገስ በጥበብ ያሳድጋት። እናት አባትም አሉትና እግዚአብሔር እንግዲህ ለእናት ለአባቱ እድሜ ጤና ይስጥ ነው። ከሁሉ መጨረሻ ደግሞ እንግዲህ ሁሌም በየሐዘን ውስጥ ስሟን ሳንጠራ ማናልፋት እናት አለችን ማርያም ሐዘን ልቦና ታቀልል ያልን ነው ሁሉ የምንዘምረውና፣ እንደ ድንግል ማርያም እዚህ ምድር ላይ ሐዘን ያየ የለም። ለዛ ነው ስሟን የምንጠራው። ሐዘን ያየ እንደ ድንግል ማርያም የለም። የመጨረሻውን የሐዘኑን ጥግ ነው ያየችው ድንግል ማርያም እና ሐዘኑን ስለምታውቅ እንግዲህ ድንግል ማርያም በቤቱ ገብታ ሐዘናቸውን እንዲያው ታረጋጋላቸው፣ አጽናኝ መላክን እግዚአብሔር ይላክላቸው ማለት ትፈልጋለው ነፍሴ ማለት።